አህለን የሀገሬ ሰዎች እንዴት ናችሁ? ወደ ዛሬም በሌላ ቤት ምትቻለው። ከጂጂጋ ተመለሰናል። አንድ ከኔጋ የአክስቴ ልጅ አለ፣ አላያችሁትም? ያ የምግብ ሬት አርግተን ጂጂጋ ላይ የኢንዲያ ምግብ ነው የበቡከር ነው፣ የኢንዲያ ምግብ ሬት አርግተን እሱ የአክስቴ ልጅ ማለት ነው። ዛሬ ወደ አዲስ አበባ ሊሄድ ነው ድርግትን የነገረኝ እና ለምን እሱ አልጋብዙም ብዬ፣ ለእናንተም አሳያቸኋለሁ የት ምግብ እንደምበላ። ሀሪፍ የሆነ ምግብ ቤት ነው፣ ታውቁታላችሁ። ወደ መጋላ ጉዳዩ ነው፣ የቆየ ነው ግን በቃ ሀሪፍ ነው። ብዙዎቹ እዛ ጋ አካባቢ ነው የሄዱ ምግብ ምናምን የሚበላው ማለት ነው። ማለት ምሳምሳ ላይ እና እሱም ለማልጋብዙም ብዬ እሱን አሁን ይዤው መጋላ ጉድ ወስደዋለሁ። ይሄ አሞራ የሚባለው እኔም በልቼ አላውቅም። እሱ አብኝቶ አያውቅም። እናበላለን። ተከታተሉ፣ ላይክ ሽር፣ ሰብስክራይ ነረሳ። አሁንም ወደ ላይ ከፍ እያለን ነው። አመሰግናለሁ። ቴንክ ዩ፣ ሹኩረን። ተከታተሉ ወደ ቪዲዮ ሶ ያው ቤተሰብ መጋላ ጉዶ ደርሰናል። አሁን ላውራበት አሻው ይሄ ዶካ ያደረገኝ ነው አታዩት ነው። ይሄ ቢላል እና ባይዘው ይሄ ቤተሰብ አሁን ያለነው መጋላ ጉዶ ነው። እዚህ ቦታ ነው አሞራ የሚበላው። እና ደው አውርቻቸዋለው። ተስቲ የሚባል እንዳለ ጓደኛችን በጣም አመሰግናለሁ። እሱንም እና እሱን ሁሉ ነገር ያስተካከለልኝ ባይዘው። አሞራዎች አታያቹ? ያቻ አታያቹ? እንዲህ ናቸው። ብዙ ሰዎች አሉ ከሌላ ሀገር የመጣው ከውጪ ምናምን እንደዚህ የሚሰሩ ማለት ነው። አሞራ እያበሉ በጣም ታዋቂ ነው ቦታው። ግን አንድ ቀን አብልቼ አላውቅም። በዚህ ዋላ የአክስቴ ልጅን በዛ በማብላት እንትን እሱ አበላለሁ። እንግዳም ስለሆነ ነገ ልሄድብኝ ነው ባይዚ ከእሱ ጋር በመሆን አሳያቸዋለሁ ማለት ነው።

ብቻ ደስ ሲል ነው። ተስፋ አደርጋለሁ። በተለይ በቃ በጣም ደብሮኛል። ደስ ብሎኛል ስጋ እንትን ካልሽ

አሪ ቦታ ነው መታችሁ፣ ሞክሩት። መጋለ ጉዶ ነው ተጋደሉ ብቻ። አሁን ቤተሰብ ምግባችን አዘን ቁጭላን ቦታ ላይ ብላችን ላይ ያዘዝነው ምግብ ሁለት ጥብስ፣ አንድ ክትፎ እና አንድ አጎቴ ነው እና እንዳያችሁት አሞራማ በልተናል። የመጀመሪያ ነው አሳይልኝ ነው እና

እንክብካቤ ማለት ባይ ዘ ዌይ ለቤተሰብ ይባልና ደግሞ የሆነ አዋዜ ምናምን ነገር ሌላ የተለየ አዋዜ ማለት ነው። እንክብካቤ አለው ያበደነው ምግቡን ባይ ዘ ዌይ ላይክ እንደ ያደርጋሉ። አጎቴን እየበሉ ነው ብቻ ከመጣችሁ አጎቴ የሚባለው ምግቡን እሞክሩ። ባይ ዘ ዌይ ያበደነው በጣም አ ብቻ ተከታተሉ። ዋጋው ስንት እንደሆነ ደግሞ አነግራቸዋለሁ እዚሁ ላይ ለናንተ ማለት ነው። ከመጣችሁ አይቀር ከነዋጋው እንድታውቁ ብዬ ዋጋው ነግራቸዋለሁ ስንት እንደሆነ ያበላ ነው ምግቡ ተከታተሉ። ሰብስክራይብ ያደርጋችሁ ቢላል ሰብስክራይብ እያ አይደለም እያደረጉ ነው እነግራችኋለሁ እና ቤተሰቦች ያሞራውን ሁለት መቶ ብር ነው እና አሁን የከፈልነው ምግብ አንድ ሺህ አራት መቶ ምግብ ያበደ ነው መታችሁ ሞክሩት እና አርፋንን ወደ ድሬዳዋ ሸኝ ወደ ማሳያቸዋለሁ ለየን በስተ መጨረሻ ይሄ ሁሉ ያደረኩት ለእሱ ነው አርፋን ቻ በላቸው